ያሬድ ዜማዬን በጥፊ መታት። ዜማዬ እሱ እንደሚያስባት ወይም ደግሞ እሱ እንደሚለው ነገር እውነት እዛ ቦታ የለችበትም። ሀናና ፍቅር ባቀናበሩት ነገር አምኖ ብቻ እና እሷናት ያስደበደበች በማለት ሌላ ወንድ ጋር ሙዚቃ የሚያቀናበርላት ሰው ጋር አድራለች ብሎ ነው የሚያስበው። ዜና ግን በዛ በተመሳሳይ ሰዓት እሷም ሀና ድፍት አድርጋት ጎዳና ላይ ነበር ያደረችው። ሌላኛው እንግዲህ አስደንጋጭ ዜና፣ ሀና ፍቅርን ቀንጭላቱን ለሁለት በርግዳ ጣለችው። በጣም ያሳዝናል። አይገርምም። አሁን እውነታው አንቺና ያሬድ ጋር ሳይሆን እዚህ እንዳለነው እንዳለ ነው የማውቀው አላት። እሷ ግን ይህንን በተመለከተ ወስዳ ጭንቅላቱን በማለትም በቆመበት ጥላው ስትሄድ፣ ወንድ ልጅ እኮ ነኝ፣ ስሜታዊ የሚባል ነገር አለ፣ ለሰው ክብር ይኑርሽ በማለትም ሲቀርባት፣ እሷ ግን ልቀቀኝ፣ አትልቀቀኝ በማለት ወስዳ አናቱን በረገደችው። በጣም ያሳዝናል። ከዛም ጎዳና ላይ ጥላው ሄደች። ሌላኛው እንግዲህ ሶሲና ሄኖክም የመጨረሻ ተጣሉ። ሶሲ ለምን ያሬድን አፈቅራታለሁ ብለህ ነገርከው? በማለትም አንተ ጅል ቀውላላ እያለች በጥፊ መታችው። እሱም ስለሚያፈቅራትና እስከ ዛሬ ስትመታው ምንም ስትለው ታግሶ ነበር። አሁን ግን ያሬድ እሷን ፈልጎ የመጣም ስለመሰለው ሌላ ጦርነት ውስጥ ገቡ። ዜማዬ እንግዲህ እየተሰቃየች ያለችው በማታውቀውና ምንም ባልተፈጠረ ነገር በሌለችበት ነገር ያሬዶ የሰው ወሬ ሰምቶ ያለውን ነገር ቀስ ብሎ ሳያረጋግጥና ሳያጣራ እዝ የማያ ላይ በመፍረድና በጥፊ በመምታትም ይገኛል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። የፍቅር ዜማ ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ያሬዶ ወዴነው ሄኖክ ምግብ ቤት ሶሲ ስለቀጠረችው እያቀና ነበር። እናም እዛ ምግብ ቤት እንደደረሰ ያሬዶ ሄኖክን አየው። ከዛም አንተ ሰውዬ ለምንድን ነው የምትከተለኝ? በማለት ሄኖክን አናገረው። አረኔ እየተከተልከው አይደለም ምንድን ነው አለው እና እዚህ ድረስ ተከትለኝ የመጣው ለምንድን ነው ያ መሃል እንደ አሎ እብል ወንድሜ እኔ ተከትዬህ አይደለም የመጣሁት፣ መጀመሪያ ተረጋጋ ብሎ ሄኖክ በጸባይ ሊያስረዳው ሲል ያሬዶ ግን ስሜታዊ ሆኖ ምንድን ነው የምትፈልግ ተውሌ ምናምን እያልክ የምትጃጃለው ሄሎ እሺ እኔ ምንም ያደረግኩት ነገር የለም ወከን ተወኝ። አንተ ነህ ተከትለኝ የመጣው አለው። ከዛ ሰ ሲመጣች ምንድን ነው አለችው። ይህን ሰውዬሽን አንድ በይው። አፈቅራታለሁ ፍቅረኛን ተውልኝ ምናምን ምናምን እያለ ይጃጃላል? አላት። ምን አለች? እኔ ምንም አላልኩም በዛ ላይ ደግሞ በየሄድኩበት እየተከተለኝ ነው አለ። ከዛም እኔ አልተከተልኩም፣ ሲጀመር ደግሞ አንተ እንደት እንደዚህ ታደርጋለህ? በማለትም ጮኸችበት። ከዛም ቀጠለችና አሁን በቃ ና ወደዛ አለችው። እዛ ምግብ ቤት እንሄድ ስትለው የትኛው ምግብ ቤት? እዛ የእነሱ ምግብ ቤት ነው ይሄ አለችው። ምን አለ አዎ፣ የእነሱ ምግብ ቤት ነው። አይህ እንዳልተከተልኩ ለአስረዳ ብሞክርም አልተረዳኝም አለው። ስለላወቀ ና ምናፌን አለችው ሶስና ሄኖክን። ሄኖክ ግን ስለሚያፈቅራት ጸጥ አለ። ያሬድ አሁን አፈራ አደረገ። አሁን አዲሷን ተከራይ ፈልጌ ነው አለ። እና የተከራየችው ያች ዝህ ነው አለ። ማናት ያች አለ። ሄኖክም ያች ናታ አለው። ምንድን ነው ያች፣ ያች ማነች ሲልም፣ አሁን አንተ ዝህ እንዳላወቅ ለመሆን ነው አለ ሶስና ይኸውልሽ ማን እንደሆነ እኔ የማውቀው ነገር የለም ሶሲ ማናት ያቺ አዲሷ ተከራይ አለችው ዜማዬ ሲልም አዲሷን ተከራይ ነው አለ አው አለው ከዛም ቀጠለና እሺ ይቅርታ ወንድሜ ማን ነው የሚጠራሽ ልበላት አለ ያሬድ ጠራሽ ልበላት አለችው ኖ እንደዛም አትበል ሰው ይጠራሻ ልበላት ዝም ብለ ምንድን ነው ታካብዳል እንዴ ምን ልትሆን ነው? ያረድ ይጠራሻል በላት አለችው። ሱስ እንደዛ አይሆንም፣ ዝም ብለ ሰው ይጠራሻል በላት አለው። ከዛ ሄኖክም ዜማዬን ሊጠራ ሄደ። ከዛም ቀጠለችና ሶሲ ምንድን ነው፣ ከእሷ ጋር ምንም ግንኙነት የለኝም ጨርሻለሁ ምናምን ስትል አልነበር እንዴ? እዚህ ድረስ እየከነፍክ የመጣው እሷን ለማግኘት ነው አለችው። እዩልሽ ሶሲ ባለፈ እኔ እናንቺ ጋር አብረን ስላየችን ለሰው ልጅ አእምሮ አስባለሁ፣ አእምሮ እንዳይጎዳ ስለፈለኩኝ እኔ እናንቺ ምንም ግንኙነት እንደሌለን ልነግራት ነው አላት። ምን እኔን እንደዛ መንገድ ላይ አምናጭቀህ ጥለህ ስትሄድ የኔ አይምሮ አይጎዳም አልተሰማህም? እሷና እኔ እናንተን ስላየችን ግን ጣድቅ ጣድቅ አጫወተ። በጣም አዝናለሁ እሺ እንዳትከተለኝ ብላ ጥላው ሄደች። አረሱ ሲቢላትም ጥላው ሄደች። ከዛም ልጅቷ መጣች ቻር ቤት ነኝ ብላለች አለው። ከዛም እሽ ጠብቃታለሁ በማለትም እንግዲህ ዜማይ ወጣች። ከዛ ከዛም ወጥታ ከሄኖ ከእህት ጋር በጣም ተግባብታለች። እናም ስታየው በቃ ያሬዶ ነው ዝም ብላ ትመለከተው ነበር። እሱም ዝም ብሎ መስጠ መጨረሻ ቆይ፣ ለምን አትወኝም? ምንድን ነው የምትፈለገው? አለችው። ምን ጨራሻ እንችነሽ የምትቆጪው ፍቅረኛሽ እንዴት ነበር? አላት። ማን ነው ፍቅረኛ አዳርስ፣ እንዴት ነበር ከፍቅረኛሽ ጋር ሲላት ይህም ፍቅረኛ ነው፣ የምን አዳር ነው? እኔ ዜማ እንደዚህ እንደምታኝ እርካሴት አይደለሁም አለችው። አይደል ደግሞ እንደዚህ ስትቅለሰለሽ ሌላ ትመስያለሽ፣ ንጹህ ትመስያለሽ። መቆጣትም ካለብኝ እኔ ራሴ ነው መቆጣት። ለማንኛውም አሁን የመጣሁት ከሶስና ጋር አብረት ስላየሽን ሌላ ነገር እንደሌለ ላስረዳሽ ነው አላት ያሬዶ። አመሰግናለሁ። አሁን ለምን አትሆኝም? አንተና መሰሎችህ ከሞት በላይ አላት አለችው። ማለት ሲላትም አየህ ከቤት አከራዮቼ አስወጥተው ጓደኞች ጋር ተመሳስለ ብዙ ነገር አድርገህ ውጭ ከማድረግ በላይ መግደል የለም ሲላት ስትለውም ምን አላት እኮ እኔ ያሬድ ነኝ እንደዚህ የማደርገው አላት። አዎን ተያሬድ ብዙ ነገር አድርገኛል። አሁን ዝም ያልኩት በቃ ስራ መስራት ስላለብኝ ነው አለችው። ልትቅለሰለሽ እና ጫዋ ልትሆኜ አትሞክሬ። አስገድለሽ የጥለሽኝ ርሾ እኮ አንች ነሽ። አይሽ በአንች ምክንያት ህይወት ያልፎ ነበረ ደማውን። እንደዚህ ስናገርሽ እየተቅለሰለች ደና ሰው ትመስያለሽ አላት። ከዛም እኔ ባለጌ ያሳደገኝ ርካሽ ሴት አይደለሁም እሺ? አለችው። ከዛም ታናደደና በጥፊ ደረገማት። ገማት አትከተለኝ ከዛሬ ጀምሬ አንተን ማየትም ሆነ ከህይወት ይወጣለኝ ከህይወት ይወተናል። ምንም ግንኙነት የለንም ብለሃል፣ አለቀ በቃ ለምን አትወኝም አለችው። ከዛም ከዛሬ ጀምረሽ እዛ ሙዚቃ አቀናባሪ የሚባል ሰውየ ጋ ትሄጅና እገልሻለሁ አላት። ለምን አገለኝም? ጭራሽ እገልሻለሁ። ሙዚቃ አቀናባሪ ጋ ብሄድ ምን አገባ? እኔ እናንተ ምንም ግንኙነት የለንም አይደለ ስለዚህ ስትለውን በጥፊ ደረገባት። ከዛም ሄኖክ መጣ። ሄኖክ አሮ ወንድሜ የተረጋጋ አለው። ልቀጠባክ በማለትም ገፈተረው። ሄኒቶ በዚህም ብሶት በወጣለት ብላ ወደ ውስጥ ገባች። ያሬዶም ወደ ውጭ ተመለሰ። ሌላኛው እንግዲህ ሶስና ሄኖክን ደወለችለት ከያሬዶ ጋር እንዳለ እዛ ሄዶ እንዳለ ምን አባክ ነው ያደረግከው አለችው ምንም አላረግኩ ምን አደረግኩ ሲላትም ለያሬድ ምንድን ነበር ያልከው ፍቅረኛዬ ምናምን ቁም እያልክ የምትለው አለችው ተናገር ብያለሁ አለችው ስለምወድሽ ነው አላት እንደምትወደኝ ለእኔ ንገረኝ እንጂ ለሌላ ሰው ንገር ብያለሁ አለችው ቆይ ምንድን ነው ጥፋቴ ሲላትም በጥፊ መታችው ልደግመው ስትል እጇን ያዛት ከመቼ ወዲህ ነው አንተ ስታስፈራራ አያምርብህም ስትጃጃል እንጂ ችል አለችው። ለፍቅር ብዬ ነው በማለትም አሁንም ድጋሜ ልትመታው ስትል ያዛት። ምታኛ ምታኛ አለችው። እኔ ባለየው አይደለሁም ስነ ስርዓት ያሳደገ ቤተሰብ ነው ያለኝ አላት። እናን ኔ ባለየው የራስን ቤተሰቦች ካፍ ካፍ የኔን ዝቅ ዝቅ አለችው። እኔ እንደዛ አላልኩም አላት። ከዛም ጥላው ሄደች። ሌላኛው ሀናና ፍቅር ከያሬዶ ቤት ቁጭ ብለው እናም ለምን እንደዚህ ታደርገታለሽ? እውነታው እኮ ያሬዶን አሁን ከእሷ መለየት አንችልም፣ ከዜና እናም ደግሞ አሁን ይህን ስንነግረው ሩጦ ሄደ። ስለዚህ መለየት አንችልም ሲላትም ተወያዩና መጨረሻ ላይ ተጣሉ። አንቺ ግን ለምን አታያትም? ለምን እንደዚ እ እሷ አይፈልግሽም። እሷ በቃ ሲላትን፣ ምናልክ አሳየዋለሁ፣ የወሰደችብኝን ነገር በሙሉ ስትመልስ ያን ጊዜ ሀና ምን አለች ትላለህ አለችው። ከዛም ተጣልተው እየሮጠች ጥላ ወጣች። እሱም አንቺ ሀና አንቺ ሀና እያለ ተከትሏት አገኛት መንገድ ላይ። ከዛም ምን እያልሽ ነው ለሰው ክብር እንዴት የለሽም? እያወራውሽ ጥለሽ የምትሄጂው አሁን እውነታው ከአንቺም ጋር ከያረዶም ጋር ሳይሆን ከዜማ ጋ እንዳለ አረጋግጣለሁ አላት። ከዛም ወስዳ ልቀቀኝ አለችው። ምንድ ነው ምን ታመጫለሽ ሲላትም እማመጣውን አሳይሃለሁ አለችው። አሁንም ልቀቀኝ ስትለው እሱን እንቃርጎ ይዞ አንቺ በጣም ክፉ ሴት ነሽ እስከ ዛሬ ታገሻሻለሁ፣ አሁን ግን አልታገስሽም ሲላትም ምን አባክ ልታመጣ ብላ ፊቱ ላይ ተፋችበት። እሱም እንዴት ፊቴ ላይ ትተፊብኛለሽ ሲላትም እንቃርጎ ያዛት። ከዛ ገፍትራ አወላክፋ ጣለችው። መታችው። ቻናሉን ሰብሰብ